ሰላም እንዴት ቆያችው? የዘመን ስፖርት ቤተሰቦች፣ ዘመን ስፖርት ተመልሶ እንግዲህ ምሽቱን የተካሄዱ ታላላቅ ስፖርታዊ ሁነቶች ነበሩ። በአውሮፓ ሻምፒየንስ ሊግ የስፔኖቹ ኃያላን ባርሴሎና ቦርሻያ ዶርትሙንድ፣ እንዲሁም ፒኤስጂ ከእንግሊዙ አስቶን ቪላ ጋር ያደረጉት ጨዋታ ነበረ። ይህንንም እንዳስሳለን። ከዚህ ውጭ እንግዲህ አርሰናል ከሪያል ማድሪድ አድርገውት በነበረው ጨዋታ ላይ የተለያዩ እየተሰጡ የሚገኙ ሀሳብና አስተያየቶችም ወደ እናንተ የማደርስላችሁ ይሆናል። ከዚህ ውጭም በተለያዩ የአውሮፓ ታላላቅ ሊጎች የሚገኙ ክለቦችን የዝውውር ዜናዎችንም የምዳስስ ይሆናል ማለት ነው። እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛል ዘመን ስፖርትን ላይክ፣ ሸር ሰብስክራይብ በማድረግ ድጋፋችሁንም በዚሁ አጋጣሚ እንድታሳዩ ጋብዛለሁ። እንግዲህ በምሽቱ ታላቅ ጨዋታ ባርሴሎና ከቦርሺያ ዶርትሞንድ ጨዋታቸውን አድርገው ነበር የስፔኑ አያል ክለብ ባርሴሎናም ቦርሺያ ዶርትሞንድን አራት ለባዶ በሆነ ውጤት ማሸነፍም ችሏል እንግዲህ በዚህ ጨዋታ ላይ የባርሴሎናዎቹ የፊት ጨራሽ አጥቂዎቹ ራፊኒያ ሮበርት ሉዋንዶስኪና ላሚኒ ያማል ናቸው አራቱን ጎሎች ማስቆጠር የቻሉ ራፊኒያ በሃያ አምስተኛው ደቂቃ ለራሱና ለክለቡ የመጀመሪያውን ጎል ማስቆጠር ሲችል ሮበርት ሉዋንዶውስኪ በ48ኛው እና በ66ኛው ደቂቃ ሁለት ጎሎችን አከታትሎ ማስቆጠር ችሏል። በ77ኛው ደቂቃም ላሚኒ ያማል ለክለቡ አራተኛ ለራሱ የመጀመሪያ ጎሉን በማስቆጠር በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ የመጀመሪያ ዙር ቡርሻ ዶርትምንድን አስተናግዶ አራት ለባዶ በሆነ ውጤት ማሸነፍ ችሏል። እንግዲህ ቦሩሲያ ዶርትሙንዶች በዚህ የአውሮፓ ቻምፒየንስ ሊግ ጨዋታ ጥሩ እንቅስቃሴ ነበር ማሳየት የቻሉት። እዚህ ድረስም ሲደርሱ የተለያዩ ኃያላን የሚባሉ ክለቦችን እያሸነፉም ነበር። ነገር ግን የስፔኑን ባርሴሎና ማሸነፍ አልቻሉ። ሌላው ጨዋታ እንግዲህ ተጠባቂ የነበረው ፒስጂ ከአስቶንቪላ ነበረ። ይህም ጨዋታ በፒስጂዎች የሶስት ለአንድ አሸናፊነት የተጠናቀቀ ጨዋታ ነው። እንግዲህ አስቶንቪላዎች በመጀመሪያው ቀደም ብለው ጎል ማስቆጠር ችለው ነበረ፣ በሞርጋን በሰላሳ አምስተኛው ደቂቃ ማለት ነው። ነገር ግን በ39ኛው ደቂቃ በ49ኛው ደቂቃና በ ጭማሪ ዘጠና ፕላስ ሁለተኛ ደቂቃ ላይ አከታትለው ፒኤስጂዎች ሶስት ጎሎችን በማስቆጠር የእንግሊዙን አስቶን ቪላ ሶስት ለአንድ ማሸነፍ ችለዋል። ማለት በሜዳቸው ነው። ይህንን ድል የተቀዳጁት ፒኤስጂዎች እንደ ጨዋታቸው ከሆነ ከዚህም በላይ በጣም ብዙ ጎሎችን ማስቆጠር የሚችሉበት ጨዋታ ነበረ። ነገር ግን ሶስት ጎሎችን ብቻ ነው አስገብተው የእንግሊዙን አስቶን ቪላን አሸንፈው መውጣት የቻሉ። እንግዲህ አስቶንቪላዎችም በመጀመሪያዎቹ አጋማሽ በተለይም ማንቸስተር ዩናይትድ የወሰዱ ድንቅ ተጫዋች የነበረው ማርከስ ራሽፎርድ አማካኝነት ጥሩ እንቅስቃሴ ማሳየት ችለው ነበረ። ነገር ግን ጎልን ከመረብ ጋር ማሳረፍ አልቻሉ። እንግዲህ እንን ያህል ካልኩኝ በቀጥታ በአውሮፓ ታላላቅ ሊጎች የሚገኙ ተጫዋቾችን የዝውውር ነገሮችን እስኪ እናንሳ። የመጀመሪያው የሚሆነው እንግዲህ የኢብራሂማ ኮናቴ ጉዳይ ይሆናል። የኢብራሂማ ኮናቴ የሊቨርፑል ኮንትራት ፍላጎት ይፋ ሆነው ኢብራሂማ ኮናቴ በአዲሱ የሊቨርፑል ኮንትራት ንግግር የመሃል ተከላካዩ ከጥፍ በላይ ደሞዝ ይፈልጋል። የተጫዋችም ከሪያል ማድሪድ እና ከፓሪስ ሴንት ጀርሜን ጋር ስሙ እየተገናኘም ይገኛል። ኢብራሂማ ኮናቴ ትልቅ የደሞዝ ጭማሪ ይፈልጋል። የሊቨርፑሉ የመሃል ተከላካይ በአንፊልድ አዲስ ኮንትራት ለመፈረም በተደረገ ንግግር ከፍተኛ የሆነ የደሞዝ ጭማሪን እየጠየቀም ይገኛል። ኮናቴ በዚህ ሲዝን እያንዳንዱን ጨዋታ ከሞላ ጎደል የቨርጂል ቫንዳይክ ዋና አጋር መሆኑንም አረጋግጧል። ነገር ግን ቫንዳይክ በመጨረሻም ወደ አዲስ ክለብ እየተጓዘ ሲሆን የፈረንሳዊው የሊቨርፑል ኮናቴ በዚህ ሲዝን እያንዳንዱን ጨዋታ ከሞላ ጎደል የቨርጂል ቫንዳይክ ዋና ጋር መሆኑን አረጋግጧል። ነገር ግን ቫንዳይክ በመጨረሻም ወደ አዲስ ክለብ እየተጓዘ ሲሆን የፈረንሳዊ የሊቨርፑል ተጫዋች ወደፊት እጣ ፈንታም ገና እርግጠኛ አልሆነም። ኮናቴ በየካቲት ወር ከሪያል ማድሪድ እና ከፓሪስ ሴንት ጀርሜን ጋር ግንኙነት ሲፈጥር መቆየቱም የሚታወስ ጉዳይ ነው። በአሁኑ ጊዜ ኮናቴ ሳምንታዊ ደሞዙ ሰማንያ ሺ ዩሮ የሚጠጋ ሲሆን ዘ ታይምስ እንዳወጣው መረጃ ከሆነ የአሁኑን ደሞዙን ከእጥፍ በላይ ማለትም ወደ 200 ሺህ ዩሮ የሚጠጋ ደሞዝ ይፈልጋልም ሲሉ ጽፈዋል። ቀያዮቹ ከቫንዳይክ ወይም መሐመድ ሳላህ ይልቅ ከትሬንት አሌክሳንደር አርኖርድ ጋር ያለውን ነገር እያጤኑትም ይገኛሉ። ከቫንዳይክና ከኮናቴ ጀርባ በዚህ ውድድር ዘመን ሌላ የቀያሪዎች ጦት ሊቨርፑል ውስጥ ያደገው ጃሬል ኳንሳህ ቦታውን እንዲያጠነው እያደረገውም ይገኛል። የ22 ዓመቱ ተጫዋች ከኒውካስል ዩናይትድ ጋርም እየተገናኘ ይገኛል። ሆኖም ሊቨርፑል አሁንም ጃሬል ኳንሳህ ምንም አይነት የጎለድሎች ባይኖረውም በሊቨርፑል ቤት ማለት ነው በሚቀጥለው የውድድር ዓመት የቅዳቸው አካል አድርገው ነው የሚመለከቱ። ኮናቴም የሚሸጥ ከሆነ ለኳንሳ መደበኛ የጨዋታ ጊዜን ሊከፍትለት ይችላል። ወይም ምናልባትም ቀዮቹ ምትክ ለማግኘት ወደ ዝውውር ገበያ ዘልቀው እንዲገቡ ሊያደርጋቸውም ይችላል። ከፈረንሳይ ወደ አረቢ ላይብዚክ በመዘዋወር ከኮናቴ ጋር ተመሳሳይ የስራ መንገድ የነበረው ካስቴሎ ሉክባ ስማቸው ከተያዙት አንዱም ተጫዋች ያደርገዋል። ቪክቶር ኦስሚሄን ለቸልሲ መጫወት ይፈልጋል እናም በክረምቱ ክለቡን መቀላቀል ይፈልጋል ሲል የቀድሞ አማካኝ ጆን ኦቢ ሚኬል ተናግሯል። ከናይጀሪያዊ ኦስሚሄን ጋር ቅርበት ያለው ሚኬል ባለፈው ክረምት ቸልሲ የናፖሊዮን አጥቂ ለማሳደድ ባደረገው ያልተሳካ እንቅስቃሴ ውስጥ መሳተፉንም ተናግሯል። ቸልሲዎች ከኦስሚሄን ጋር ያደረጉት ድርድር መበላሸቱን ተከትሎ አዲስ አጥቂ ለማስፈረም ፈቃደኛ ባይሆኑም በዚህ ዓመት ወደ ገበያው እንዲመለሱ አድርጓቸዋል። የ26 ዓመቱ አጥቂ ከብዙ አማራጮች አንዱ የሰማያዎቹ ፍላጎት እንደሆነም ተረድቷል። በዚህ ሳምንት መጀመሪያ ላይ የኦሲሜን ፈላጊዎች አርሴናል እና ማንቸስተር ዩናይትድ የናፖሊዮን አጥቂ ወደ ሳውዲ አረቢያ ያመራል ብለው እንደሚጠብቁም ተዘግቦ ነበር ምንም እንኳን ብዙም ሳይቆይ ወደ ፕሪምየር ሊግ ለማምራትና ስራውን በአውሮፓ ከፍተኛ ዲቪዚዮን ለመቀጠል ፍላጎት እንዳለው ቢነገርም፣ ቸልሲዎች ኦሲሚሄንን ለማስፈረም ከመረጡ ሚኬል ስምምነት ላይ መድረስ ቀላል ሊሆን ይችላል ብሎም ያምናል ለዚህ የእግር ኳስ ክለብ መጫወት የሚፈልግ ተጫዋች ካላገኝን በጣም ያሳዝናል ሪከርዶችን መስበር ዋንጫዎችን እንድናሸንፍ ወደ ከፍተኛ ደረጃ እንድንመለስ እሱ ያስፈልጋል ተልዕኮ ይሆናል እላቸዋለሁ ይላል ሚኬ ኦሲሜን በስታንፎርድ ብሪጅ ውስጥ በብዙዎች አድናቆት ቢኖረውም ከኒኮላስ ጃክሰን ጋር ለመጣመር ወጣት አማራጭ እየፈለጉ ያሉት ቼልሲዎች ቀዳሚ ኢላማ ነው ተብሎ አይታሰብም የኤፕሲዎች ታውኑ ሊያም ዴላፕ እንደ ቁልፍ አማራጭ የወጣ ሲሆን የአርቢ ሌብዚኩ ቤንጃሚን ሴስኮ እና የሊሉ ነጻ ወኪል ጆናታን ዴቪድ እንዲሁ በእጩነት በቸልሲ ቤት ውስጥ የተመረጡ ተጫዋቾች ናቸው። እንግዲህ የአርሰናሉ አሰልጣኝ ሱፐር ሚኬል አርቴታ ከሻምፒየንስ ሊጉ ታላቅ ድል በኋላ በጨዋታው በመጨረሻዎቹ ደቂቃዎች በጉዳት ምክንያት ተቀይረው ስለወጡት ዴክላን ራይስ እና ቡካዮ ሳካ እንዲሁም የአርሰናሉ የኋላ ደጀን የሆነውና በጉዳት ምክንያት ይህ ሲዝን ያልፈዋል ስለተባለው ገብርኤል ማጋሌሽ መግለጫም ሰጥቷል። እንደሚታወቀው ከሶስት ወራት ተኩል በኋላ በመግባት የመጀመሪያ ጨዋታውን አድርጎ የነበረው ቡካዮ ሳካ በታላቁ የሻምፒየንስ ሊግ ፍልሚያ በጎሎቹ መገኘት ከፍተኛው ሚና መጫወቱም የሚታወስ ጉዳይ ነው። ሚኬል አርቴታም የሳካ ጉዳት ያን ያክል ከባድ እንዳልሆነና በፍጥነት ወደ ሜዳ እንደሚመለስ የገለጸም ሲሆን በታላቁ ጨዋታም ሁለት የቅጣት ምትኳሶችን በድንቅ ብቃት ማስቆጠር የቻለው ዴክላን ራይስም በሙሉ ደህንነት ላይ እንደሚገኝና ለቀጣዩ ጨዋታም ዝግጁ እንደሆነ ተናግረዋል። የአርሰናል የኋላ ግድግዳ ብራዚላዊው ድንቅ የመሃል ተከላካይ ጋብርኤል ማግሃሌሽም በጅማት ጉዳት ከዚህ ዓመት ውጭ መሆኑ የሚታወስ ሲሆን አሁን ላይ የቀዶ ጥገናውን በሰላም አጠናቆ ለአራት ወራት ያክል ከሜዳ እንደሚርቅም ታውቋል። ይህንንም የተናገረው ሚኬል አርቴታ ይህንን በማወቃችን ያዘንን ቢሆንም ነገር ግን እሱን መተካት የቻለው ጃኮብ ኪዌር ምርጥ ብቃት ላይ መገኘትና ለክለቡ እየሰጠ ያለው ነገር እጅግ የተሟላ ነው። ይህ በአጋጣሚ የሆነም አይደለም። የሚሰለጥንበት መንገድ፣ ራሳቸውን የሚያሳዩበት መንገድ፣ እርስ በርሳቸው የሚደጋገፉበት መንገድ ለስኬታችን ወሳኝ ሚና እየተጫወተልን ይገኛል ሲልም የአርሰናሉ አሰልጣኝ ሱፐር ሚኬል አርቴታ ተናግሯል። አርሰናል የፊታችን ሮብ የሩብ ፍጻሜውን የሁለተኛ ዙር ጨዋታ ለማድረግ ወደ ማድሪድ ከማቅናቱ በፊት ቅዳሜ በእንግሊዝ ፕሪምየር ሊግ ብሬንትፎርድን የሚያስተናግድበት ጨዋታ ተጠባቂ ነው። እንግዲህ በአለፈው ጨዋታም በርካታ የሪያል ማድሪድ ተጫዋቾች ማክሰኙ ምሽት በተደረገው የሩብ ፍጻሜ የመጀመሪያ ዙር ጨዋታ በአርሰናል 3 ለ0 ቢሸነፉም በመልሱ ጨዋታ አርሰናልን አሸንፈው ወደ ግማሽ ፍጻሜው እንደሚመለሱ ያላቸውን እምነት እየተናገሩ ይገኛሉ። የማድሪዱ የፊት ጨራሽ ኪሊያን ምባፔ በመልሱ ጨዋታ አሸንፈን እናልፋለን፣ በራሳችን ሙሉ እምነት አለን ያለ ሲሆን እንግሊዛዊ የመሃል ፈርጥም ጁዴ ቤሊንግሃም ለአርሰናል ያለውን አድናቆት ከገለጸ በኋላ ነገር ግን አሁንም ሁለተኛ እድላለን የማይታመን ልዩ የሆነ እብድ ነገር ማድረግ አለብን የማይታመኑ ነገሮች የሚፈጠሩትም በእኛ ቤት ይሆናል ሲል ተናግሯል። ሉካስ ቫስኬስ የሶስት ለዜሮ ውጤትን ቀልብሶ ማለፍ የሚችል ቡድን ካለ እሱም ሪያል ማድሪድ ብቻ ነው ሲል አስጠንቅቋል። በእርግጥም ሪያል ማድሪድ በዚህ ውድድር ላይ በታሪኩ ለ14 ጊዜያት በመጀመሪያው ዙር እየተሸነፈ በመልሱ ጨዋታ ውጤትን ቀልብሶ ማለፍ የቻለ ቡድን፣ አርሰናልም በታሪኩ ሶስትና ከዚያ በላይ ጎሎችን አስቆጥሮ አሸንፎ የወጣበት ጨዋታ በመልሱ ጨዋታ ተሸንፎ ከውድድር ተሰናብቶ ያውቃል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲም የምሽቱን ጨዋታ ስንመለከት የመልሱ ጨዋታ ምንም እድል የሌለን ያስመስላል። በእግር ኳስ ብዙ የማይታመኑ ነገሮች ይከሰታሉ ሲል በፈገግታ ተናግሯል። ማንም ሰው ራይስ ሁለት የቆሙ ኳሶችን ያስቆጥራል ብሎ ያሰበ አልነበረም። እሱም አደረገው። በዚህ ውድድር ውስጥ ሁሉም ነገር ይከሰታል። ሁላችንም ማመን አለብን፣ ምክንያቱም በበርናቢዎ የማይታመኑ ነገሮች ይከሰታሉ ሲል የሻምፒየንስ ሊግ ዋንጫን ደግሞ ደጋግሞ ማንሳት የቻለው ካርሎ አንቼሎቲ ተናግሯል። የመልሱ ጨዋታም እንግዲህ የፊታችን ሮብ ምሽት ላይ የሚደረግ ሲሆን በበርናቢዎ በሚደረገው በዚህ ጨዋታ አርሰናል ሙሉውን ስብስቡን ይዞ ወደ ሜዳ የሚመለስ ይሆናል ማለት ነው። የቡኬዮሳካ እና የዲክላን ራይስ ጉዳትን በዚሁ አጋጣሚ ቀላል እንደሆነና እንግሊዝ ፕሪምየር ሊጉ የብሬንትፎርድ ጨዋታ መድረስ እንደሚችሉ በአርቴታ ጋዜጣዊ መግለጫ ላይ የተነገረ ጉዳይ ነው። ተከታተላችሁኝ፣ አመሰግናለሁ። ይህንን ቪዲዮ ከጨርሳችሁ በኋላ እስኪ ዘመን ስፖርትን ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩኝ ከወዲሁ ለመናገር እወዳለሁ። እንግዲህ ዛሬ ምሽት የተለያዩ ተጠባቂ ጨዋታዎችም ይኖራሉ። እነሱን ጨዋታዎች ይዤ ነገ ጠዋት በሚኖረኝ ስፖርታዊ ዘገባ ላይ ወደ እናንተ የምደርስ ይሆናል።